ያስሮ ወይም ደግሞ ጋዜጠኛ አይደለሁም። በአጋጣሚ ነው የተገኘሁት። እዚህ ላይ ስለ አዶናይ መናገር የምፈልገው ነገር አለ። ብዙ ጊዜ ስለሱ ሶሻል ሚዲያም ላይ አይቻልም። ቅርብም ነው ሶሻል ሚዲያ ወይም የተቀላቀለው ለምን እንደሆነ አልገባኝም። ብዙዎቻችን ከቃላቱ እሱ ከመረጠው ቃላት ጋር ለምን ጦርነት እንደምንፈጥር አልገባኝም። ምንድነው? አዶናይ የሚሰራው? ምን ሰርቷል? በአጭር ጊዜ ውስጥ ያለው ውጤት ምንድን ነው ብንል ለሁላችንም መልስ ሊሆን ይችላል። እና ሁላችንም ፖፖዘቲቭ ማይንድ አይተ ነው ይሄ ልጅ ወደዚህ መጥቶ የወጣቱ በተለይ ዛሬ እንደምናውቀው ከ36 በላይ ዩኒቨርሲቲዎች አሉ። ከዩኒቨርሲቲዎች የተመረቁ ወጣቶች 20ና 25 ፐርሰንቱም ስራ አያገኙም፣ ግን ራሳቸውን ሰልፍ ኮንፊደንስ ኖራቸው የራሳቸውን ስራ ክሪኤት እያደረጉ እንዲሄዱ ትልቅ ሊደር ነው የሆነው። ለእኔ አዱነ እንደምናውቀውላችን አሀብ ድሪም ብሎ ማርቲን ሉተር የዛሬ ስንት ዓመት ተናግሯል። ይህ ስግጥና ፍምስ ውስጥ ትልቅ ድሪም አለን። ይህ ድሪም ደግሞ ለእሱ ብቻ ሳይሆን ለመቶ ሃያ ሚሊዮን ህዝብ እሱን ለሚከተሉ እሱን ለሚመርጡ ሰዎች ትልቅ ተሞክሮ ሆኗል። ይህም ደግሞ ሪዛልቱን በአጭር ጊዜ እያየ ነው ያለ ነው እና ሁሌ ሁላችንም ሰፖርት አድርገን ነገ ልጆቻችን እነህ ስራ ፍተው በሜዳ ያሉት ወጣቶቻችን እንዲሄዱ ሌሎች አዶናዎች እንዲፈጠሩ ከእሱ ስር ለማድረግ እሱ እንደ ትልቅ አምብሬላ እንዲሆን ድጋፍ ነው መስጠት ያለብን። አመሰግናለሁ። እሺ፣ እጅግ አድርገን እናመሰግናለን ጆኒ። ሀሳብ የተነሱ ሀሳቦች፣ ጥያቄዎች አሉ ከኋላለ። አመሰግናለሁ ሰገድ እባላለሁ ከእኩል ሚዲያ ነው። በመጀመሪያ ደረጃ እንኳን ደስ አለህ ማለት ትፈልጋለሁ ወደ ጥያቄዎች ሳልፍ፣ አፍሮ ሀብጋ ለምን ያህል ጊዜ ነው አምባሳደርነት የሚቆየው? ምን ዘልቀው? ምን ያህልስ ተከፈለ? ሌላው ጥያቄ ቱር እንዳዘጋጀ ነግረህናል ሁሉ ላይ ጥሩ ለኢትዮጵያ ወጣቶች ምን ምን ጥቅሞችን ይዞ ይመጣል? ኢትዮጵያንስ እንደ ሀገር ምን ያህል ያስተዋውቃል? እነዚህ ትመልስልኝ ደስ ይለኛል። አመሰግናለሁ። መልካም። እነዚህ በርከት ያሉ ጥያቄዎች ስለሆኑ ከመድረክ ይመለሱና ከዛ በኋላ ሌሎች ሀሳቦች ካሉ በቀጣይ እንመለስበታለን። መጀመሪያ ጆኒ በጣም ላመሰግን እፈልጋለሁ ላለህ አመለካከት። እንግዲህ ያንተ መነጽር ለየት ይላል። አመሰግናለሁ። በዛ መነጽር ስለምትመለከትኝ እንደ ሁላችንም ይህ መነጽር ተጠቅመን ሌላ ሰውን ማየት ብንችል፣ ፖዚቲቭ የሆነውን ነገር ማውጣት ብንችል በጣም ብዙ ሰው ይቀየራል ብዬ አስባለሁ ማለት ነው። እንግዲህ አንድ ጥያቄ የመጣው ኦኬ፣ ስግጥ በውጤታችን ስግጥ ፍምስ ለሁሉም ነው ተማሪዎች በትምህርታቸው ሰግጠው በውጤታቸው ነው የሚፈምሱት። ከማን መሀል ነው የሚፈምሱት? ከአስተማሪዎች ወላጆች፣ ከነሱ ጋር የሚማሩ ማለት ነው። ስፖርተኞች ስግጥ ግብድ ነው የምንለው፣ ሰግጣለ ትገብዳለ። እንግዲህ ስግጥ ብለ ከሰራ ከመጋገብን ከተከታተል ስለዚህ አይ ቲንክ አሁን አይዲያው ገብቷቸዋል ብዬ አስባለሁ። ለዓላማ ግን መያዝ ነው፣ እንደዚህ ጨብጥ አለመልቀቅ ነው። እና ሌላው ደግሞ ለምን ሁለት ተወዳዳሪዎች እያሉ ለምን አዶናይ የተመረጠ ነው? እኔ የአፍሮ ሀብ አምባሳደር ብቻ ሳልሆን የአፍሮ ሀብን ባለቤት ነኝ። አብረን ነው ፓርትነር አድርገን እየስራ እያመጣን ያለ ነው ሰው አይ ቲንክ መልሴ ነው አጭር ነው ብዬ አስባለሁኝ። እናም ሌላው ጥያቄ ነበረ መሰለኝ የስግጥፍስ ቱር በጣም ሲምፕል ነው። ኮንፊደንስ ነው በራስ መተማመን ነው። ክሪኤቲቪቲ ነው። ኢንተርናሽናል ደረጃ ማሰብን ነው። ቬሪ ሲምፕል አዲስ አበባ የተለያዩ ከተሞች እመጣለሁ። ቀውጤ እናደርገዋለን። በእርግጠኝነት እቺ አገር እነዚህ ወጣቶች ኢንተርናሽናል ይሆናሉ፣ በአፍሪካ ደረጃ ይታወቃሉ። በዘፋኝ ብትሉ በኤኒ ሙቪ በክሪኤቲቪቲ ደረጃ እኛ በደንብ እዚህ ፈምሰው አፍሪካ ውስጥ ታውቀው እኛን አስጠርተው ኢንተርናሽናል ሄደው እንዲወዳደሩና እንዲያስጠሩ ነው የምፈልገው። ይህ ደግሞ በጣም ሲምፕል ነው ብዬ አስባለሁ። ያ የተወሰኑ ሀሳቦች የተነሱ አሉ፣ እዚህ ማብራሪያዎች የሚፈልጉ ጉዳዮች አሉ ከጥሩ ጋር የተገናኙ ትንሽ ዘርዘር ብታደረጋቸው፣ ያው በአጭር አዶናይ ገጽታ ብራንድ አምባሳደራችንም ነው ፓርትነራችንም ነው። ሌላው ዲስክሎዥር አግሪመንታችን ነው። በዚህ ዙሪያ ላይ ይህንን ማለት ይፈልጋሉ። አንደኛ ነገር እዛ ለምን አዶናይ መረጣችሁት የሚል ጥያቄ ተነስቷል። በምን መስፈርት የሚለው ነው አይ ዶንት ኖ በዙዎቻችሁ አስተውላችሁ አይታችሁ ከሆነ ሁላችንም ስማርት ስልክ እጃችን ላይ አለ። ይሄን ስማርት ስልክ ይዘን ከክፍለ ሀገር ወጣ ብላችሁ አንድ ሰው ቪዲዮ እንዴት መቅረጽ እንዳለበት አሳይታችኋል ወይ ከራሳችን ጀምር ብየን ወይንም አንድን ሰው ሰፖርት። ባይ ዘ ዌይ የሶሻል ሚዲያ ፕላትፎርም በጣም የሚገርም ነገር ነው። አንድ ቅጽበት አንድን ሰው ምንም ያልነበረን ሰው አንስቶ እላይ ያደርጋል፣ አት ሴም ታይም እታች ያደርጋል። ወጥተናል፣ ወደ ደቡብም ሄደናል፣ አይተናል፣ ልጆች ሊጨፍሩ አይተናል። በግል ካሜራችን አስቀመጥናቸው እንጂ ሼር የማድረግ ሞራሉ እንኳን ያልነበረን ስንቶቻችን። ሲምፕል ይህንን ለአዶናይን የመረጥንበት አንደኛው ምክንያት ያደረጋቸው ስራዎች አሉ። ቢኮዝ ፒዩርሊ ከውስጥ መንፈሱ ተነስቶ የሰራቸው ስራዎች ናቸው እኛን ኢንስፓየር ያደረጉ ይህን ኢንስፒሬሽን ደግሞ ለሚቀጥለው ጀነሬሽን እንፈልገዋለን። አሁን ምናየው ነገር የሚሰራው ስራ ለማንም አይደለም፣ ለልጆቻችን ነው። የዚህ ተካፋይ ደግሞ መሆን አለባቸው ብዬ ከማምነው እሷ እንዳለችው ልጆች አላት ሰግጥ ከምስ አሁን እሷ የቃኘችበት ከቤተሰብ ኃላፊነት የተነሳ ነው። ይህንን ደግሞ ትንሽ ወረድ እናድርገውና ሌሎች ቦታ እናዳርሰው። እስኪ ስንቶቻችንን ወይ አዲስ ፕሮዳክት መጥቶ የቴሌ ሲያስተዋውቅ እንኳን ሼር ያደረግነው ርካሽ ሞባይል ክፍለ ሀገር ላለ ልጅ ሼር አድርገነዋል ተናግረናል። ማለት እነዚህ እነዚህ ፒውርሊ ሂዩማን ሆነን መስራት ያለብን ስራዎች አሉ። ሶሻል ሚዲያ ቀላል ቮይስ አይደለም። ማለት ኢምፓክቱን እያየ ነው። አለም አቀፍ ላይ ስንት ፌመስ ፎሎው እናደርጋለን። እስኪ አንድ ታለንት ያለው ልጅ ሲዘፍን ያወጡ ጥቂት ሰዎች ናቸው። ቪዋቸውን ያዋቸው ተደራሽነት የላቸው እነዚህ ነገሮች ስናልፍ ለምንድን ነው የምናልፋቸው፣ እያየን ለምን እናልፋቸዋለን? ስለዚህ አዶናይን የመረጥንበት ዋነኛ ምክንያቱ ይሄ ፒውር የሆነ መንፈሱ ለታች ላሉት አይቶ በራሱ ተነሳሽነት ላረጋቸው ነገሮች ነው። እኛም ኢንስፓየር ማድረግ ሶሳይቲው ለኢምፓክት መፍጠር ከዛም አልፎ ደግሞ አስኢኮኖሚ መሆን ይችላል ብለን አምነን የተነሳንበት ሴክተር ነው። ሴክተሩን እንደቀላል ማየት የለባችሁም ያልኩት ለዛ ነው። አፍሪካዊን ታለንት አለን? ዘፋኝ ይኖረናል ወይ ፋሽን ዲዛይነር ወይ ሙቪ አርቲስት ይኖረናል የት ናቸው ኢሮፕ አሜሪካ እንዳልኳችሁ ናቸው አፍሪካስ ለምንድን ነው ለዚህ ተቋዳሽ መሆን የሌለባት ለምንስ እኛን እናሳንሳለን ገጽታችንን እንገባ ስንል አዶናይንም መርጠነዋል ኦኬ ከዚህ በኋላ የምናደርጋቸው ኢቨንቶች ከኢንተርናሽናል ኮላቦሬሽን ጋር ያሉን ኢቨንቶች ተራ በተራ ኢትዮጵያን እነዚህ ኢቨንቶች ሲዘጋጁ አሁን በቅርቡ እያየ ነው ነው ሳውዲን በኢቨንት ደረጃ አስባችሁ ታውቃላችሁ ላለፉት 20 ዓመታት አስበነው አናቀ። ዱባይን አስበን እናውቃለን፣ አስበን አናቀ። ግን ዛሬ ላይ ትልልቅ ኢቨንቶች ከዛ ሴክተር ሳውዲ አረቢያ እያገኘች ያለችው ኦይል ብቻ አይደለም። ያንን ሴክተር በማረጓ ዲ አር ጀነሬቲንግ ረቨን ማምፓወር እየፈጠሩ ነው ያሉት። እውቀት ያላቸውን እየፈጠሩ ነው ያሉት። በማዘጋጀት ገቢ እያገኙ ነው ያሉት። እኛስ ለምን ራሳችንን እናሳንሳለን? ብለን ያመንበት ይሹ ስለሆነ ለዚህም ነው የባለድርሻ አካላት ደጋግም የምናገረው እንደ ቀልድ አትዩት። የአንድ ነጥብ ሶስት ትሪሊየን እና የአንድ ነጥብ ስምንት ትሪሊየን ዶላር አፍሪካ ሁለት ፐርሰንት አትይዝም። በጣም የሚገርመው ነገር ኢትዮጵያስ ብዙ ስራ እየሰራ ነው የሚታዩ ነገሮች አሉ። ለምን እሱን እሳናወጥ? ይህን ነገሮች ባለድርሻ አካላት በደንብ እንድታስቡበት እፈልጋለሁ። እጃችሁ ላይ ያለችዋ ስልክ ቀላል ነገር አይደለችም። አንድ ላይፍ መቀየር ትችላለች። ከራሳችን ጀምረን ወደ ውጭ ምጣ ነው ምንለውኝ። አሁንም ከልኳችን ይሄ ነው የሚሆነው፣ ወደፊትም የምታዩት ነው የሚሆነው። አመሰግናለሁ። እሺ፣ ትንሽዬ ነገር ለመጨመር ነው እንግዲህ የአዶና የተመረጠበት ዋነኛ ዓላማ እንደገለጸው እንዳለው ሆኖ ሶሻል ሪስፖንሲቢሊቲ ቅድም ሲገልጸው የነበረው ማህበራዊ ኃላፊነት አንድ ድርጅት ከማትረፍ በተጨማሪ ለዜጎች የስራ እድል ከመፍጠር በተጨማሪ ምንድን ነው የሚሰራው የሚለውን ዜጋ የተወሰነ ነገር የፈጠረው ነገር አለ። እንደምታውቁት በቅርብ ጊዜ ፎሎሩ ብዛት እየጨመረ ቢመጣም አዶናይ ከትንሽ ጀምሮ ያልታዩ ብዙ ስራዎች አሉት። በነገራችን ላይ እኛ የምንመለከታቸው ሶሻል ሚዲያ ላይ የለቀቃቸው ስራዎች ነው። ያላየናቸው ደግሞ በርካታ ስራዎች አሉ። ከጀርባ ሆኖ እየሰራ ያለ እያገዘ ያለ እዚህ ማኔጀሮችም አሉ፣ ሌሎችም አብረው በጋራ ሆነው በተለይ በቅርቡ ለባቡሄር በጎ አድራጎት የተመለከታችሁት እንኳን ብናነሳቸው ከደቡብ የመጡ ልጆች ምን ያህል ለውጥ እንዳመጣና እንዲሁም የኪነ ጥበብ ባለሙያዎችን እንኳን ፎሎወሮች እንዲጨምር ወደንም ጠላንም ተጽዕኖ ፈጥሯል። ይሄ የምትመለከቱት ነገር ነው። ብዙ የኪነ ጥበብ ባለሙያዎች እንኳን ብዙ ፎሎወር የላቸውም። እውቅናቸው ብዙ ቢሆንም ፎሎወር እንኳን ሶሻል ሚዲያ ላይ ብዙ አይጠቀሙም። ይሄ ነገር ለውጥ እንዲመጣ ትልልቅ ስራዎች እየሰራ ነው እና ከና ህብረት ጋር ስናወራ እሱ የተመረጠበት በብዙ መስፈርት የታዩበት ሁኔታ አለ። ወጣቱን ማንቃትና ማስተማር ግንዛቤ መስጠት መለወጥ ቅድም እንደተባለው መሰገጥ ሲባል በመጥፎ ብቻ ነገር አለ፣ በጥሩ ነገር መለወጥ እንደሚቻል ማሳያም ስለሆነ ነው። ስለዚህ የበጎ አድራጎቱ የሚሰራቸውም ስራዎች ታይተው ያ ክሬዲት ስላለው አሁን ወጣቱን በተለይ ደግሞ ብዙ የህብረተሰብ ክፍልን ይለውጣል፣ ግንዛቤ ይፈጥራል በሚል ድርጅቱ የብራንድ አንባሳደር አድርጎ ሾሞታል። በሚቀጥሉት ኮንትራቶቹ በየጊዜው የሚፈጸሙ ሆነው ቀጣይነት ቱር ስላለው ሊሚት አልተደረገም። ምናልባት ይህንን ለማለት ነው ቲጂ የምትጨምሩ ነገር ካለችሁ አብዛኛውን ነገር ባልደረባዎች እንደገለጹት ብዙን ስለ አፍሮሃብ ህልምና ስራዎች በደንብ ተገልጸዋል ለምን አዶናይን እንደመረጥን በዓላማም በሀሳብም ባለን ራእይ ተመሳሳይ ከአፍሮሃብ ጋር ተመሳሳይ ቁርኝት ስላለው እዚህ ነው ፓርትነር ሆኖ የጀመረው። አምባሳደርም ብቻ ሳይሆን የድርጅቱ ባለቤትነትም አለው። ሌላኛው ከጥያቄዎቹ ላ ስመለስ አፍሃብ ኖርማ በማኔጅመንት በማርኬቲንግ በፕሮዳክሽን በፋይናንስ በጣም ሬዲ ነው። ኢትዮጵያ ላይ በደንብ ስራዎቹ የአፍሪካ ባህልና ሴት እንዲሆን የኢትዮጵያ ባህልና ሴት ለአለም ለአፍሪካ ለዓለም ለማድረስ የተዘጋጀ ድርጅት ነው። ስለዚህ በዚህ አላማችን እንዳገር እንደ መንግስት የሚያደርጉት ነገር ቢኖርም የራሳችን ድርሻችን ለመወጣት የተዘጋጀ ድርጅት ነው። አዶናይ አንዱ ቱሩ ላይ የተጠየቀው ጥያቄ አለ። አዶናይ አንዱ አምባሳደር የሆነበት እና እሱ ቲክቶክ አዋርድ የአፍሪካ ቲክቶክ አዋርድ በዚህ ዓመት አፍሮሀ ኢቨንት ያዘጋጃል። ይህ ሲዘጋጅ በዓመቱ መጨረሻ ሆነ ሊዘጋጀው በዚህ ዓመት ወጣቶችን ማፍራት መቻል አለብን። በዚህ ዓመት ካያችሁት ለአፍሪካ አዋርድ የተዘጋጁ ሮቻችን ትንንሽ ናቸው። በዚህ ነው ኮሚሽኑን የበዛባቸው። ስለዚህ እኛ ወጣቶችን ማምራት አለብን ማብቃት አለብን። ያበቀነውን ነው ወጣት ለአፍሪካ ተወዳድሮ ኢትዮጵያን ማስጠራት የሚችለው ማለት ነው። ስለዚህ ይህንን ልናዘጋጅ ከሆነ ኢንፍሉንስ ማድረግ የፈለግነው እነዛ ወጣቶች ናቸው፣ ለአፍሪካ አዋርድ የሚዘጋጅ። ስለዚህ ኢንፍሉንሻል ማነው ነው አዶናይ ነው፣ እነዚህ ነው አዶናይ። ስለዚህ ወጣቱ አዶናይ ተከትሎ ለገጠዋት በሚኖረው የአፍሪካ አዋርድ ብቻውን መወዳደር የለበትም። አጋዦቹን ያመረታቸው ወጣቶችን ይዞ በአፍሪካ ደረጃ አብቅቶ መድረስ ስላለበት ለዚህ አዋርድ ወጣቶቹን በደንብ ያበቃ። ዝግጅቱን ሞላ ጎደል ተጠና። አንዱ የዝግጅት ፍምስቱርን ምን ያመለክታል? አትሊስት ሙሉ ኢትዮጵያ